በመጀመሪያ ለሁሉም እናትና አባት ፈጣሪ ረጅም እድሜና ጤና ይስጣቸው። የዛሬው ጨዋታ ቀልድ፣ ቁም ነገር አክብሮትን ያካተተ ነው። እውነት ለመናገር ጋሽዬ የሀይምየኖች መቆርጥን ያደረጉትኝ እንደዚሁም ደግሞ እሙሽዬን በሚገባ ሁኔታ አሽኮር መሟዋታል። ነገር ግን ቁም ነገር በጣም ብዙ ቁም ነገር አለበት። ቤተሰብ ማለት ትኩረት ሰጣችሁ ምናምን ተተከታተላችሁትኝ። ያው ጋሽዬ እንደምታቁት አራዳ ነው። ጥርሱ አያስገድንም። ገባችሁ አደለ? ያ ነገሩ እኔ በጣም ነው የሚመቸኝ የምወድለት ፕላስ ደግሞ ሰዎችን በቀላሉ ይግባባል። ሲቀጥል ለሀይሚና ለብሩኬ መተዋወቃቸው የነሱ ቤተሰቦች አንድ መሆናቸው መተዋወቃቸው ትልቅ እየቫሊዩ አለ ለግንኙነታቸው ትልቅ እየቫሊዩ አለው። እውነት ለመናገር ማለት ነው። እንግዲህ ከቀን ጀምሬ በጉጉስ ጠብቅ ነበረ እሙሽዬና ጋሽዬ ሲገናኙ ምን አይነት ፊሊንግ ያሳያሉ የሚለውን ለማየት በጣም ጓጉቼ ነበረ። እንግዲህ ከጅምሩ ስጀምርላችሁ ሀይሚዬ ቆንጆ ፕራንክ ለኛም እንደዚሁም ለሙሽዬ ማዘጋጀት ነበረ። እኛ የተወሰነውን ፕራንክ ለማድረግ ብትሞክርም፣ ግን እኔ በሀይሚና በብሩኬ መካከል ያለውን ነገር እንዲሁም ከነሱ በላቅ አለሁ ብል ማጋነን አይሆንብኝም። ምክንያቱም ቀን በቀን የሚያደርጉትን የሚሰሩትን እያንዳንዱ ነገር ስለምመለከት ሀይሚ ጋ ምን ነገር ምን ነገር አለ፣ ብሩኬ ጋ ምን ነገር አለ የሚለው ነገር ይገባችኋል። ገባችሁ አደለም? የምትከታተሉት የምትወዱ ሰው ሲሆን፣ ሲጀመር ብዙ ነገሮችን ቀድማችሁ ይሆናል። አደለም? ይገባችኋል እና እንግዲህ ብሩኬ ጥፋት አጥፍቷል በሚል ነበረ ፕራንኩ የተቀናበረው። ጋሽየት የተወሰነኛን ከሰከሰው በኋላ በስተ በስተመጨረሻ እሙሽየን በጭራሽ ፕራንክ አላረጋትም ብለው የሀይሚየን ወሽመድ ቆረጥ። ሃይሚ በነገራችን ላይ ያገኘችውን አጋጣሚ ለብራንክ መጠቀም ትወዳለች። የሆነ የብራንክ ሱስ፣ የብራንክ መንፈስ ታቃላችኋል። ሃይሚና ሲጀመር ጎበዝ በብራንክ ና እንግዲህ ጋሽዬ የመጀመሪያ ትውውቂ ላይማ ሙሽዬን ፕራንክ አላደርጋትም ብለው፣ ግን ሙሽዬን ፕራንክ አድርገዋታል። ለምን ብትሉ ማለት ነው፣ ልክ ሙሽዬ ምጥጥ ስትል ወጣት አደለሽ፣ እንዲ ቆንጆ ኮንሽ፣ አድናቂሽ ነኝ ሲሏትኝ የሙሽዬ ተሽኮርመ ማለት ሞት። ምክንያቱም ከዚህ በፊት በአካል አልተገናኙም። ጋሽዬ እንደዚህ ተጫዋች መሆናቸውን መሆኑን ሁላ ሙሽዬ አታውቅምና ግን ጋሽዬ ይሄ በቪዲዮ ከታተላታለው አለም ሙሽዬን በቪዲዮ ነበረ የምከታተላት በአካል ሳያት፣ ግን በጣም ቆንጆ ወጣት እንደዚሁም ደግሞ አደንቃታለው። በቃ አድናቂሽ ነይ ሲላተኝ ሙሽዬ አልቻለችም። የምር ነበረ የተሽኮረመመችው። ነገር ግን ቤተሰብ ሲኖር እናት አባት ሲኖር ምን ያህል ደስታ እንዳለ ማየት እችላላችሁ። ጋሽዬ ጋሽ እያንዳንዷን የሚያወራቱን ነገር እንደዚሁም ደግሞ ሰው ሲደሰት እድሜው እንደሚረዝም ብዙ ነገሮች ነበረ ሲናገር የነበረው የሁሉ ያለው የሁሉ ሳቅ የሁሉ ፈገግታ ያለው እናት አባት ስላለ ነው። እንደውም ተረት ምን ይባላል መሰላችሁ? ሀገራችን ላይ እናት አባት ካለ አጊጥ፣ ጀንበር ካለ ሩጥ። ያው ፀሐይ ካለች ሩጣችሁ የፈለጋችሁበት ቦታ መድረስ ትችላላችሁ፣ ሳይጨልም ማለት ነው። እናት አባትም ካለ ቤታቸው ሄዳችሁ መሰብሰብ፣ እንደዚሁም ከተለያየ አይደል፣ በቃ ደስታ አለ፣ የሆነ ደስ የሚል ነገር አለ፣ ድባቡ ራሱ እናት አባት ሲኖር ቤታቸው ስትሰበሰቡ ሁሉም ነገር እና እናት አባት ከሌለ ግን የለም ነው ቤተሰብ፣ ሁሉም በየቦታው ሁሉም በየፊናው ነው የሚንቀሳቀሰው። ምን ለማለት ፈልጌ ነው፣ ቤተሰቦቻችሁ እናት አባት በሕይወት እያሉላችሁ ለመንከባከብ፣ እንደዚሁም ደግሞ ብቻ ፍላጎታቸውን የእነሱ ፍላጎት እናንተን ማየት በቃ የእናንተን ስኬት ማየት ነው እንጂ ሌላ ምንም የተጋነነ ሀብት ብር አይደለም የሚፈልጉትኝ። እና እንግዲህ ጋሽየም ወደ አዲስ አበባ የመግባት ህልም እንዳለው እየተናገረ ነበር። ኦፍኮርስ ቤት ገዝቶላታል አይደል አብሬሽ ከዚህ በፊት ስጦታ ምናምን ሲያበረክት አይቻለሁኝ። እና እንግዲህ በቅርቡ ትየን ይዞ ወደ አዲስ አበባ ይመጣል ብዬ ተስፋ አደረጋለሁ። ቀጥ አመት እንደዚሁም ሲል ነበረ። ብሩኬ ሙሽዬን ቅብርር አድርጎ ምናምን፣ ብቻ ህልሙ ቀጥ አመት እንደሚሳካለ ሲናገር ነበረ። እንግዲህ ይህንንም አያይዞ ጋሽዬ ሴት ልጅ ስትወልድ ለሙሽዬ ነው የምትሰጠው በማለት ቃል አስገብቶታል። ብሩኬ ና ሀይሚ የመጀመሪያ ልጃችሁ በነገራችን ላይ አሁን ቃል ግቡ እንጂ ልጅ ስትወልዱ ማለት ነው። ተሳሳላችሁ። ለሰው ለመስጠት ለሰው ከምትሰጡ ይልቅ ሙ ሙሽዬን ብታመጡ ነው እንትን የምትሉት የምትመርጡትኝ። እና ይቺ ቪዲዮ ለታሪክ ትቀመጥ እያልኩ ነበረ ስመለከታት የነበረው። ብሩኬ ቃል ማጠፍ አይቻልም። እሙሽዬን ቤት ታመጣት እንደው አያለው። ሲኤትሪ ስትወለድ ቀጠርቅ ትሰጣለህ ለሙሽዬ ዛሬ ቃል ገብተሃል። ማርያምን ብለ ምልሃልና፣ ሀይሜም እዚህ ነገር ላይ አለሽበት መስማማት አለብሽ። በነገራችን ላይ ማለት ነው ጋሽዬ ዛሬ ምን ሲሉ ነበረ? ሀይሜዬ ከዚህ በኋላ ፕራንክ አቆሚ፣ ፕራንክ ካላቆም ሻለ ግብት ብዬ ቁንጥጥ ነው ማድረግ። እስኪ በቃ እውነት ደስ የሚል ነበረ። በፈገግታ ጀምራችሁ ቪዲዮን በፈገግታ ነው የምትጨርሱት። የእነ ብሩኬን የዛሬውን ማለት ነው እኛና ጥርሷ አያስገድልም። ብቻ አይኔ ውስጥ ስለተዋወቁ ደስ ብሎኛል። ከዚህ በኋላ በብሩኬ በሀይሚ ምናምን መሀል ገብታችሁ የተለያየ ነገር ለማለት ብትሞክሩ ማንም ሰው ማንም አይሰማችሁም። ቤተሰብ ከተዋወቀ ከዚህ በላይ አገራችን ላይ እንደዛ ነው። ዋናው ቤተሰብ የሚተዋወቅ ከሆነ እሙሽዬ ሀይሚ በብሩኬ ሕይወት ውስጥ እንዳለች ታውቃለች። ነጋሽዬ ብሩኬ በሀይሚ ሕይወት ውስጥ እንዳለ ያውቃሉ። ስለዚህ የሆነ ችግር እንኳን ቢፈጠር ቤተሰብ ቀድሞ ነገሮችን ይፈታል እና ያ ነገር ቤተሰብ መተዋወቃቸው ለዛ ነገር ነው ብሩኬና ሀይሚን የሚጠብቃቸው ወይንም የሚያግዛቸው። በመካከላቸው ምንም ነገር ቢፈጠር ቤተሰብ ነው ቀድሞ የምታገኙትኝና ለዛ ነው መታወቃቸውን ደስ ያለኝ። የሙሽዬ እንግዲህ እትዬ ሴት አለች ማዘርሽ እስ እያለች ነበረ። በቀጣይ ደግሞ የሀይሚ ማዘር ና የብሩኬ ማዘር አስባችሁታል? ሁለት ደርባባ ሁለት ዝም የሚያበዙ ዝምታ የሚያበዙ ሆነ ዝምታ የሚያበዙ ይመስለኛል። ና ጋሽዬ ግን በመሀል መኖር አለበትኝ። ምክንያቱም በጣም ሲያወራቸው ሲቀልድባቸው ምናምን ፈገግ ያስብላቸዋል። ና ብቻ ደስ ብሎኛል። የዛሬ ቪዲዮ አንደኛ ነበር። ቤተሰብ እንደኔ የተመቻችሁ ላይክ አርጉ። እንደዚሁም ሰብስክራይብ ያደረጋችሁ ተቀላቀሉ፣ ቤተሰብ ሁኑ። እያድጉ ይዋዋል